አይዞሽ በመባል ፋንታ በትራስ አፈኖ አስገድዶ ደፈረኝ። ለአመታት ያፈንኩትን ምስጢር ልንገራችሁ። አንደኛው መምህር ቀሲስ ደበበ እስጢፋኖስ ይባላል እና ወደተኛሁበት አልጋ መጣ። እዛ እንዲህ ሲነካኝ ምንድን ነው ስል እኔ ነኝ አለ። ምንድን ነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ በትራስ ነው ዝሙት የሚለቀው አንድ እንቅልፍ በመቀነስ ሁለት ሆድ በመቀነስ ሶስት እረፍት በመቀነስ አራት ከቤተክርስቲያን ባለመለየት፣ በነዚህ ዝሙት ይለቃል። በትራስ አፍኖ አስገድዶ ደፈረኝ። አገልግሎት ብላ ጠርተህ እንደዚህ ተፈጥሮ ነበረ። አሰባሰበና አዎ አለ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? በመላው ዓለም የምትገኙ ውዴያ ሚዲያ ተከታታዮች እግዚአብሔር የተመሰገን ይሁን። ዛሬ እንግዲህ በአንዳንድ ቪዲዮዎች ወደ እናንተ ተመልሼ መጥቻለሁ። ይህንን ቪዲዮ ለብዙዎች እንዲደርስ ትንሽ ቤቱም ስለቀዘቀዘ ላይክ አድርጉት፣ ቪዲዮውንም ሼር ማድረጋችሁን አትርሱ። ዛሬ እንግዲህ የምንመለከተዋ የቤተ ክርስቲያን ዘማሪ የነበረችዋ ዘማሪት ዮርዳኖስ እንግዲህ ከዚህ በፊት ለአገልግሎት ሄዳ እንደተደፈረች ቪዲዮ ሰርቼ ነበር። እንግዲህ አሁን ደግሞ የተደፈረችበትን ምክንያት የት እንደተደፈረች፣ እና ማን እንደደፈራትም ተናግራለች። እንግዲህ ቺ የቤተክርስቲያን ዘማሪት የነበረች በ16 ዓመቷ ነው የደረሰባት ዛሬ ላይ ከዛ ሁሉ ዓመታት በኋላ ለምንድን ነው ይህንን በአደባባይ ማውጣት ያስፈለገው የሚሉ ነገሮችን አንስታለች። ያንን እንመለከታለን። እንግዲህ ሌሎች የቤተክርስቲያን አገልጋዮችስ ዛሬ ላይ በየክፍለ ሀገሩ በየተለያየ ቦታ ለአገልግሎት ሲጠሩ ምን አይነት ችግሮች ይደርሱባቸዋል የሚሉትንም እናነሳለን። ከዝሙት ጋር ተያይዞ ደግሞ ቤተክርስቲያን ምን አይነት አስተምሮ አላት የሚለውን ነገር በስፋት የምንመለከትበት መርሃ ግብር ነው። እስከ ፍጻሜ አብራችን ቆዩ። ላይክ ማድረጋችሁ እንዳትረሱ። ቤቱንም ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቤታችሁ ነው እና ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ በኮሜንት ሴክሽን ላይ እንደተለመደው እግዚአብሔር ይመስገን እያላችሁ መጻፋችሁን አትዘንጉ። እንግዲህ እስቲ አንዳንድ ቪዲዮዎችን በእሷ ዙሪያ ያለቻቸውን ነገሮች ተመልክተን እንመለስም። አንደኛው መምህር ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድን ነው ስል እኔ ነኝ አለ። ምንድን ነው ብዬ ስነሳ በትራስ ነው ያፈነኝ። ሰው በትራስ ነው ያፈነኝ። እዛ ክፍሉ ውስጥ ሌሎች ሰዎች አሉ አሉ እና በዛ ድካው በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ ከባድ ከባድ በቀል። ለእኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትረፉኝ አይዞሽ በመባል ፋንታ በትራስ አፈኖ አስገድዶ ደፈረኝ። ይህ በጣም ያሟል። መጮህ አልቻልሽም እንግዲህ ያን ያህል ሰፊ አዳራሽ አይደለም አይደል? ቤቱ ሰፊ አዳራሽ አይደለም። ግን ብቻ እኔ እ አሁን ቤቱን በአራት በአራት ወይ አምስት በአምስት ቢሆን እና ጮክ ያለው መጠቀም ያለብኝን ሀይል ተጠቀም ያለው በሰዓቱ። እንዳልኩሽ የድካም ጊዜ ነው፣ የድንጋጤ ጊዜ ነው። ምን አለበት ያ መኪና ተገልብጦ በሞትኩኝ ያልኩት በሰዓቱ ለሌት ነው ከዛ ምን ፈራገጥም፣ ያው ሴት ልጅ የምትጠቀመውን ነገር ሀይል ተጠቀም ነሳቱ ያን ሁሉ ባደርግም ግን አቅም ስላነሰኝ እሱን መጋፋት አልቻልኩም። አሁን ይሄ በጣም ያማል። ወደ ውስጥ ያልቅሽ የተረፈውን ነው ማለቅ ሰው እንባይ የሚመጣው እና ነገር ነገር ካደረገ በኋላ ምንም አልመሰለውም፣ ምንም አልመሰለውም። በቃ እንደ ኖርማል ነው ያደረገው። ተመልሶ ቦታው ላይ ተኛ። በሩን ከፍቼ ወጣሁ። የለበስኩትን ብርድ ልብስ ለብሼ በር ላይ ወጣሁ። ምንድን ነው የማደርገው? ከዛ በኋላ ቢያርደኝስ፣ የሆን ነገር ቢያደርስብኝስ? ቢገኝ ከዚህ ቀደም ታውቂው ነበር? አላውቀውም። ለመጀመሪያ ጊዜ ለመጀመሪያ ጊዜ። ታሪክም የለንም። ምናልባት ግቢ የሥላሴ ግቢ በርሌ ባይሆን እንጂ ከሱ ጋር አገልግሎት ወጥቼ አላውቅም፣ አላስታውስም። ከአዲስ አበባ ነው እሱም ለአገልግሎት ወደዛ የሄደው ከአዲስ አበባ ነው ተጋብዞ። ቤቱ አይደለም ደብሮ አይደለም፣ ግን የጓደኛው ሀገር ነው አብሮት የመጣው አገልጋይ የእሱ ሀገር ነው የእሱ ደብር ነው። በኋላ ያንን ነገር አደረገ በር ከፍቼ ወጣ። ምናልባት ወደ አስራ አንድ ሰዓት ገደማ ሊሆን ይችላል። በቃ ብርድ እየጠፈጠፈኝ በቃ እዛ ቁጭ አልኩኝ በር ላይ በማግስቱ ሻይኑን በቃ እኔ መሄድ አለብኝ ወደ ሀገር የመሄድ እፈልጋለሁ አልኳቸው። ምንም አልጠቅምማ፣ ሌላ ነገር ቢያደርግብኝ መግደልም አለ ነገ ዋረዳለው፣ ነገውን ነገር ይመጣል ብሎ ሊገለኝም ይችላል ማን ያየዋል? ስለዚህ ያ ፍርሃት ስለነበር ተነስቼ ሸኙኝ አልኳቸው። አራት መቶ ብር ሰጠኝ፣ ጉባኤ የጠራኝ ሰው ከጂንጋ ወደ አዲስ አበባ አራት መቶ ብር መመለሻ ተመልከች የሁለት ቀን መንገድ ነው። ምን በልቼ የት አድሬ እንዴት ተሳፍሬ የሚለው ነገር አልገባቸውም። የራስሽ ጉዳይ ነው የተባልኩት። ለምን ለመጣሽበት አገልግሎት ሳታገለጊ ለምን ትመለሻለሽ? ምን ገጠመሽ? ብሎ የጠየቀሽስ የለም ማንም። አንደኛ ምን መሰልሽ ሲመስለኝ እዛ አገልግሎት ላይ የተጋበዘችው ሌላ አገልጋይ ነበረች። አሁን ወደ ተአድሶ ህብረት ገብታለች። እዛ አገልግሎት ላይ የተጋበዘችው ሌላ ልጅ ናት እሷን ጉባኤውን አሰርዘው፣ እኔ ጉባኤው እንዲሄድ ተደረገ ማለት ነው። እሷ ታቅዶ ነው ብለሽ ነው የምታስበው? በዕቅድ ነው በዕቅድ ነው። እና ያንቺ ያማን በጣም ያማን። አሁን ያንን ነገር ስገልጸው እግዚአብሔር ምስክሬ ነው እንጂ በጣም ነርበስ ነው የሚያደርገኝ በጣም ማለት ነው። ምናልባት ብቻዬን በሆን እየጮህኩ ማለቅስበት በጣም እጅግ አሳዛኝ ነገር ነው። እንግዲህ እንዳደመጣችሁት ነው ለአገልግሎት ከአዲስ አበባ ወደ ጂንካ ተጉዛ ሄዳ ነው ይህ ነገር የተደረገው። እንግዲህ በሰው ቤት በአገልግሎት ላይ እያለች ነው እንደሰማችኋት፣ በትራስ ታፍና ይህ ነገር የደረሰባት እጅግ አሳዛኝ ነው። ብዙዎች ግን በዚህ ላይ ብዙ ነገር ያነሳሉ። እንዳለችው አጠገቧ ሰው ከነበረ እንዴት ሊረዷት አልቻሉም? ለምንድን ነው በህግ ያልጠየቀችው? ሌሎች ሰዎች ካሉት እንዴት አረዷትም? አሁንስ መናገሯ ለምን አስፈለግ የሚሉ ነገሮች በስፋት ይነሳሉ። እንግዲህ አጠገቧ ሰው ነበር ግን እንደምንም ለመጮህም ምንም ለማለት አቅም እንዳልነበራት ተናግራለች። በህግም ጉዳይ ለመሄድ ሞክራለች፣ ግን ነገሮች አልተሳኩም። ያን ነገሮች ስላልተሳኩ ነው ወደ ህግ እንዳልሄደችም። ይችው እህታችን የገለጠችው ማለት ነው። እንግዲህ በዚህ ተያይዞ እንግዲህ የቤተክርስቲያን አገልጋዮች በጣም ሴቶች በተለይ እንዲህ አይነት ነገር እንግዲህ ይደርስባቸዋል ብዬ አስባለሁ። ለምን በየክፍለ ሀገሩ ለአገልግሎት በሚጓዙበት ጊዜ ምን አይነት ችግሮች ውስጥ እንዳሉ በምን አይነት ሁኔታ ውስጥ እንደሚያሳልፉ ማመን እና ማወቅ በጣም ከባድ ነው። እንግዲህ በዚች እህታችን ዙሪያ የደረሰው ነገር እጅግ በጣም ልብን የሚሰብር ነው። በአስራ ስድስት ዓመቷ ያውም ደግሞ አገልግሎት ሄዳ አገልግሎት ደግሞ በምትሄድበት ሰዓት በጣም የሚገርማችሁ መኪና ተገልብጦ ከዛ አደጋ ነው የተረፈችው። እንግዲህ ከዛ አደጋ ተርፋ አልቀረላትም። ያውም እንደውም እንዳለችው በአደጋው ብሞት ይሻለኛል እስከማለት ደርሳለች። እንግዲህ ለምንድን ነው ለህዝብ ይፋ ማድረግን በአሁኑ ሰዓት ይህንን ነገር ለህዝቡ ይፋ ማድረግ ለምን አስፈለገ? የሚሉ ምርመራዎችስ ቢደረጉ በዚህ ዙሪያስ ምን ትላለች የሚለውን እንሰማለን። እንግዲህ እኔ እና እሱ ሚዛ ላይ የምንቀመጥበት ሁኔታ ላይ ነው ን ማለት እሱ እውነተኛ፣ እኔ ውሸተኛ፣ ወይኔ እውነተኛ፣ እሱ ውሸተኛ ሆነ። ይህን ያቀረብኩበት ምክንያት አንደኛ ያኔ እንዳልናገር ከታፈንኩኝ ድጋሚ ብናገርም ከዘመናት በኋላ ከአመታት በኋላ ብናገር ም የከረመ ነገር ስለሆነ ትኩስ ነገር ካልሆነ ማንም ዞር ብሎ ሊያሸኝ ይችላል። ራ የሰጡት አብዛ ስለዚህ ዝም አልኩኝ። አባቶች ጋር ሄድኩኝ። በሰዓቱ ግን ነፍሳቸውን የማረ ምዝዋቡን አረጋዊ ስላሴ ዲን የነበሩት እሳቸው እሳቸው ጋር ገብተው አገልጋዮች በጣም እኔ የቅርብ የነበሩ አገልጋዮች ሄደው ተናግረው ተናግረውበት ነበረ። አባታችን የአንድን ሕፃን ህይወት አበላሽቶ እሱ ሊመረቅ ነው ተባ ሄዶክስ ሲያቀርቡበት ሌሎቹ ደግሞ እሱ ግን የሆኑት አባታችን እውነት ያልሆነ ነገር ያልተረጋገጠ ነገር ነው ብለው ተመርቀው እንዲወጣ ተደረገ ማለት ነው ተድበስብሶ እንዲቀር ተደበስብሶ እንዲቀር ከዚህን ያህል ዓመት በኋላ ለምን ወጣሽ ለሚሉ ሰዎች ምንድን ነው የምትመልሺላቸው መልካም ለምን ወጣሽ ለሚለው ጥያቄ የልጄ የማንነት የልጄ ህልውና መጠበቅ ስላለበት የአባትነት ግዴታውን እንዲያደርግ ይሄ ልጅ ደግሞ አይምሮ ልቦ እንዲታገም እንዳልኩሽ ሌሎች ልጆች አባታቸውን አቅፈው ሲሄዱ ከአባቶቻቸው ጋር ሲጫወቱ እቀናለሁ ብሎኛል። ይሄ እኔ ትልቅ ሞት ነው። ሞት ሞት ሞት ሞት ነው። ተሟግቼ ወድቄም ተነስቼም ቢሆን የልጅን ህልውና የልጅን ስብእና ካላስጠበኩ ሞት ነው። ለኔ ሞት ይሻለኛል። ሁለተኛ ሞት እንደሆነ ነው የምቆጥረው። እና የመጀመሪያውን እንደዛ ካደረገ በኋላ ዝም በማለቴ እራሴን እንደ ሞት ከቆጥረዋለሁ። ልጅነቴን እርግጥን ያደረገው የልጅነት ክብሬን እንደሚተፋው ምራቅ መሬት ጥሎን የረገጠው ለተከታተላችሁት ነው እንግዲህ፣ ለህዝብ የወጣውበት ምክንያት ያው የልጅ ህልውና እጅግ ስለሚያሳስበኝ ነው፣ እና ይሄ ደግሞ የልጅ ህልውና በጣም ያሳስበኛል። ልጅም በየጊዜው ነው የሚጠይቀው አባቴ እያለ እና ይሄ ነገር በጣም ከባድ ስለሆነ ነው የወጣሁት። ይሄን ለልጄ ደግሞ ምንም አልሆነው ነገር የለም አባቱን ማወቅ አለበት የሚሉ ነገሮችን ነው በስፋት ያነሳችሁ የወጣችሁበት ምክንያት ይሄ ነገር ስለከበዳት በትምህርት ቤትም፣ በተለያየ ቦታ ልጆች ከአባቶቻቸው ጋር ሲጫወቱ የእኔ ልጅ እንደዚህ ሲሆን የጠየቀኝ ስለሆነ ነው። ከፈለጋ ዲኤንኤን ምርመራም ተደርጎ እኔ ውሸቱን፣ እሱ እውነቱ እንደሆነ ደግሞ መጋለጥ ይችላል የሚሉ ነገሮችን አንስታለች። እንግዲህ ህዝብ ይፍረዳኝ ብላ አወታለች። በእንደዚህ አይነት እንግዲህ በቤተክርስቲያን አገልግሎት ላይ እንዲህ አይነት ፈተናዎች ሲመጡ በጣም ከባድ ነው እና ሃይማኖትን ራሱ በቃ እስከ መጥላት እኔ በእምነት ውስጥ እስካለው ብለን ተስፋ እንቆርጣለን። ለምን ክርስትናችን በቃ አይደለም በእምነታችን በጣም ጠንካሮች ስላልሆንን ብዙ ፈተናዎች ይደርሱብናል እና በተለይ ሴት እህቶቻችን ምን አይነት ችግሮች እንደሚደርሱባቸው አስቡ። ይህንን ከአገልግሎት ውጭ ያለውን ትተን እንግዲህ ሴቶች ምን ያህል እንደሚሰቃዩ በዚህ አይነት፣ በተለይ በስደቱ አለም በተለያየ ቦታ በወንዶች ምን አይነት ጥቃቶች እንደሚደርሱባቸው ስናስብ በጣም ነው የሚከብደው። እና እንደው እንዲህ አይነት በተለይ ጠባሳ ነው የእድሜ ልክ ጠባሳ ነው የሚሆነው በተለይ ሴት ልጅ ተደፍራ በህፃንነቷ ሳትፈልግ ያለ ፍላጎቷ እንግዲህ እስከ እድሜ ልኳ ድረስ እንዲህ አይነት ጠባሳ ይዞ መኖር እጅግ ከባድ ነው። እንግዲህ እህታችንን በርቺ ነው ማለት የምንፈልገው። እንግዲህ እሷን ትፈልጉ ማግኘት ይቻላል ማገዝ የምትፈልጉ የተለያየ ነገር ማድረግ የምትፈልጉ ማግኘት ትችላላችሁ። እሺ ከዚህ ጋር ተያይዞ ቤተክርስቲያናችን ስለ ዝሙት ጠንቅ፣ ስለ ዝሙት ምን አይነት አስተምሮች አሏት? ዝሙት የሚለቃው አንድ እንቅልፍ በመቀነስ ሁለት ሆድ በመቀነስ ሶስት ረፍት በመቀነስ አራት ከቤተ ባለመለየት። በነዚህ በእነዚህ ዝሙት ይልቅ እቅጩን ሞክሩ አለባችሁ አላልኩም። ሆ እንዲው ድንገት ቢፈትናችሁ ማለት ነው። እነዚህ አምስተኛ አይንን መመለስ አንድ መመለስ አይንን መመለስ ሚጦላይ ከመይራ ከንቱ ዳዊት አይኖችን መልስ ክንቱ ነገር ዳይ ብሏል።

ቤተ ክርስቲያን ሲገቡ ሲገቡ ጭምር ዝሙት ሊነሳ ይችላል፣ ሊፈትናቸው ይችላል። ሰዎችን የሚሸነፈው የት ነው? ከዚያውህ መደቡ በመተኛት ማናት ያችን ቤተ ክርስቲያን ድሜ መጽሐፍ ቅዱስ ስለ ዝሙት ምን ይላል? መጽሐፍ ቅዱስ ስለ ዝሙት እንግዲህ ከዝሙት ሽሹ ነው። ዝሙት ትልቅ አጥያት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ ስድስት ከቁጥር 18 ላይ ከዝሙት ሽሹ፣ ሰው ኃጢአትን ቢሠራ ከሥጋው ውጭ ይሠራል፣ ዝሙትን ግን በሥጋው በሰውነቱ ይሠራል ይላል እና ሌሎች ኃጢአቶች በአፋይ በውጪ ነው የሚሰሩት ዝሙት ግን በአካሉ ነው የሚሰራው። እንግዲህ እኛ አማኞች ክርስቲያኖች አካላችን የመንፈስ ቅዱስ ማደሪያ ነው፣ የእግዚአብሔር ማደሪያ ነው። እንግዲህ ይሄ የእግዚአብሔር ማደሪያ የሆነውን በዝሙት እንድናቆሸሸው እንግዲህ በእግዚአብሔር ቤተ መቅደስ በቤተክርስቲያን እንግዲህ ስርዓት አለው አይደለ ጸያፍ ነገር አናደርግበትም። ያ እኛ የሰራነው ህንፃ ነው። እግዚአብሔር ከበረበት የእግዚአብሔር ማደሪያ ነው፣ ይቀደሳል፣ ይሰለስበታል፣ ይመሰገንበታል። እኛ ደግሞ ህንፃ ስላሴዎች ነን እና በእግዚአብሔር አምሳል ተፈጥረን ያውም ከውሃና ከመንፈስ ቅዱስ ተወልደን የእግዚአብሔር ልጆች ተብለን ያለን እኛ ክርስቲያኖች በሰውነታችን ዝሙት፣ ጸያፍ ነገር እንድንሰራበት መጽሐፍ ቅዱስ በጣም የሚጠየፈው ለዛ ነው። ከዝሙት ሽሹ የሚለው ሰው ለምንድን ነው በዝሙት የሚወድቀው? ለምሳሌ ኦሪትም ቢሆን አታመንዘር ነው። ሰው ከማግባቱ በፊት ይሁን ካገንባ በኋላ ከዚህ ከዝሙት ጠንቅ እንዲሸሽ ነው። ከጋብቻ በፊት አልተፈቀደም። ቅዱስ ጳውሎስ ቢቻላችሁ እንደኔ ሆኖ ይላል። መመረጥ ካለ እግዚአብሔር መቻሉን ከሰጠ ሰው ስጋውን የሚገዛ ከሆነ ቢቻላችሁ እንደኔ ሆኖ፣ ካልተቻላችሁ ግን አግቡን የሚለው ለምንድነው? ከዝሙት ጠንቅ ለመዳን ነው አግቡ የሚለው ለዚህ ነው ቅዱስ ጳውሎስ በቆሮንቶስ መልእክቱ በአንደኛ ቆሮንቶስ ምዕራፍ ሰባት ከቁጥር 2 ላይ ስለ ዝሙት ጠንቅ ለእያንዳንዷ ባል ይኑራት፣ ለእያንዳንዱ ሚስት ትኑረው ይላል። ስለ ዝሙት ጠንቅ ለመጠበቅ ማለት ነው። እና ዝሙት ከባድ ነው። አምላካችን ኢየሱስ ክርስቶስ በኦሪት አታመንዝሩ ተብሎ እንደተጻፈ ተጽፏል፣ አይታችኋል። እኔ ግን እላችኋለሁ አይደለም ያመነዘረ አይቶ የተመኘ አይቶ የተመኘ አመንዘራ ነው ያለው ስለዚህ ዝሙት ጸያፍ ነው። የእግዚአብሔርን መንግስት ከማንወርስባቸው መካከል አንዱ ዝሙት ነው። በገላትያ በምዕራፍ አምስት ቁጥር 19 ላይ የስጋ ስራ የተገለጠ ነው እርሱም ይላል ዝሙት ብሎ ነው የሚጀምረው የስጋን ስራ ቅድም የኃጢአቶች ሁሉ በላይ ኃጢአት ዝሙት ነው። በአካላችን በስጋችን ነው። እንግዲህ እኛ አካለ ክርስቶስ ነን፣ የእግዚአብሔር ብልቶች ነን ይህን የአካለ ክርስቶስ የሆነው የእግዚአብሔርን አካል ለዝሙት እንዴት እንዳረጋለን ይላልና ቅዱስ ጳውሎስ የአጢአት ሁሉ መጀመሪያ ስለሆነ የእግዚአብሔርን መንግስት ከማያስወርሱ የአጢአት ዝርዝሮች መካከል ዋናው እና ግንባር ቀደሙ ዝሙት ነው። ስለዚህ ዝሙት ከዝሙት ሽሹ የሚለው መጽሐፍ ቅዱስ ለዛ ነው እና እንግዲህ የእግዚአብሔርን መንግስት ማኖርሱ ከሆነ ምን ያህል ጸያፍ እንደሆነ መረዳት እንችላለን ማለት ነው። መፍትሄው ግን ከተቻለ መጽናት ነው። በስሜት ከመቃጠልና ለንዲ ለዝሙት ጠንቅ የምንጋለጥ ከሆነ ስለ ዝሙት ጠንቅ ለመጠበቅ አንዱ ቅዱስ ጋብቻ መወሰን ነው። እንግዲህ በጋብቻም ተወስኖ አንዳንድ ሰዎች መቼስ ያው መጥፎ ልማድ ነው። አጋንንት ሲቀርብ ብዙ ሰዎችን ይጥላልና ጋብቻ መጽሐፍ ቅዱስ ጋብቻን የሰራው ስለ ዝሙት ጠንቅ ነው። ሁለቱም ባልና ሚስቶች በአንድ አካል አንድ ስጋ ሆነው በቅድስና ህይወት እንዲኖሩ ነው። ይህም ጋብቻ እግዚአብሔር ለአዳም ሔዋንን ሲሰጥ እኮ ስለ አንድም ይሄ ነው፣ ብዙ ተባዙ ነው። ሁለተኛ እንዲራዱ ነው። ሶስተኛ ስለ ጠንቅ ነው፣ ስለ ዝሙት ጠንቅ ነው። ስለዚህ ዝሙት በጣም ጸያፍ እና እግዚአብሔር የሚጠላው ትልቅ ኃጢአት ነው ማለት ነው። እሺ፣ እናመሰግናለን። ወጣት ነኝ እንደ ወጣትነቴ ደግሞ የስጋ ፍላጎት ይፈትነኛል። ታዲያ በቀጥታ ፍላጎቴን ሴት ጋር ሂጄ እንዳልፈጽም የቤተ ክርስቲያን አስተምህሮ ስለሚይዘኝ በተዘዋዋሪ መንገድ ማለትም የተለያዩ ፊልሞችን በማየት ስሜቴን አስታግሳለሁ። ከዛ ስሜት ስመለስ ግን እጸጸታለሁ፣ አለቅሳለሁ፣ ነፍሴም ትጨነቅብኛለች። ምን ይሻለኛል? ይላል ወንድማችን። እጅ ከምን ብለናል፣ መምህር ወንድሜ። ምናልባት ኃጢአት መስሎ የታየው ተግባሩ ብቻ መስሎታል ይመስለኛል። ኃጢአት መዘሞት ወይም መተግበር ብቻ ሳይሆን እንደ ቤተ ክርስቲያናችን አስተምሮ ማየት መመኘት በራሱ ኃጢአት ነው። ይህንን ስንል መጽሐፍ ቅዱስን መሠረት አድርገን ብናይ ጥሩ ነው። በማቴዎስ ወንጌል ምዕራፍ አምስት ቁጥር 27 ላይ እንዲህ የሚል ለቃል አላለም። አታመንዝር የተባለውን ሰምታችኋልን? እኔ ግን እላቸዋለሁ ወደ ሴት ያየ የተመኘ ሁሉ እርሱ በልቡ ከእርሷ ጋር አመንዝሯል ይላል። አሁን እዚህ ጋር ያየ የተመኘ አለ እንጂ የዘሞተ አላለም። ምክንያቱም ማየትም መመኘትም መዘሞትን ስለሚገልጹ ማየት፣ መመኘት የሚባሉት ነገሮች የዝሙት ምንጮች ናቸው፣ ወይም የዝሙት ዋይዜማዎች ናቸው። እዚህ ጋር የምንመለከተው ወደ አንዲት ሴት ያየ የተመኘ ሁሉ በልቡ ከእርሷ ጋር አመንዝሯል ማለት ጊዜ ቦታ ሁኔታ ቢመቸው ያ ሰው በቀጥታ ተግባሩንም ያደርገዋል ማለት ነው። ወይም የተግባሩ ዋይዜማ ምንጭ ይሄ ስለሆነ ከዚሁ መድረቅ እንዳለበት ሲያስተምረን ነው ጌታችን አምላካችን። ስለዚህ ወንድማችን በቀጥታ እንዳልሄድ ብሎ ችን ጠየም አድርጎ አስቀምጦ፣ ግን በተዘዋዋሪ መንገድ ከዝሙት ያራቀ ዝሙት የሆነ ስራ ፈጽሟል። ማየት በራሱ አንዱ የኃጢአት አይነት ስለሆነ በቤተ ክርስቲያናችን ማየት ሁለት አይነት ምልካታ ሊኖረው ይችላል። አይኖቻችን የተፈጠሩት ለማየት ነው፣ ግን የሚያዩትን መምረጥ መቻል አለባቸው። አይኖቻችን የፈጠራቸውን አምላክ መርሳት መዘንጋት የለባቸውም። ከዛ ዓላማ ወጥተው ዓለማዊ ነገሮችን ማየት ከጀመሩ ያ ኃጢአት ነው ኃጢአት ነው። ላያስፈልጉም ይችላሉ እንደማያስፈልጉም መጽሐፍ ይነግረናል። በዚሁ በማቴዎስ ወንጌል ምዕራፍ 18 ቁጥር 8 ላይ ስንመለከት አይንን ሲመክር እንዲህ ይላል፣ ሁለት አይኖች እግዚአብሔርን የማያዩ አይኖች ኑረውህ ወደ ገሃነ መእሳት ከምትገባ ይልቅ እግዚአብሔርን የምታይ አንድ አይና ሆነህ በአንድ አይንህ እግዚአብሔርን አይተህ ወደ መንግሥተ ሰማያት ብትገባ ይሻላል እያለ ቅዱስ ማቴዎስ እንዲህ ጽፎልናል ማየት በልኩ በአግባቡ ካልሆነ ኃጢአት መሆኑን ስለዚህ ማየት በራሱ መርጠን ማየት የማንችል ከሆነ የፈለግነውን አይናችን የወደደውን ብቻ ማየት የምንችል ከሆነ ኃጢአት ነው። ነው ወንድማችን የምንለው እንዳደመጣችሁት ነው፣ በስፋት በጣም ገልጸዋል። ምንም የሚጨመርበት ነገር የለም። የዚህ ሁሉ ግን ማጥፊያ ጸሎት፣ ስግደት፣ ራስን ማዲከም እንዲህ አይነት በተለይ ወንዶች እንዲህ አይነት ነገር ካለብን ሴቶችም እንዲህ አይነት ነገር ካለ ወደ እግዚአብሔር መቅረብ መጸለይ፣ በስግደት እንዲህ አይነት ነገሮችን ማጥፋት ይቻላል። በጣም የሚያስቸግር ከሆነ በጊዜ ትዳርን መያዝ ደግሞ የመሰለ አንዱ መፍትሄ ነው። አንድ ለአንድ ሆኖ መወሰን በጣም ከባድ ስለሆነ አሁን በጣም እጅግ ፈታኝ ነገር ስለሆነ ማለት ነው። ግን ቤተክርስቲያን አስተምሮ አባቶቻችን በመጠኑም ቢሆን ነግረውና እግዚአብሔር አምላክ ቃለ ሕይወትን ያሰማልን ለዚህ ችሎታችንም እንድትበረታ እሱ ብርታቱን ይሁና ትላችኋለሁ። እናንተም ደግሞ አሳባችሁን አስተየታችሁን በኮሜንት ላይ ልትገልጹ እየጠየቅኩ በሌላ ጊዜ እስክንገናኝ ቸርን ሰብት